ሰላም ጤና ይስጥልኝ። ውዴ ቻና ላይ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። በዳንግላ ከተማ አስተዳደር ዛሬ ራሱን የቢት ወደድ መንገሻ ብርጌድ ጋንታ አመራር የነበረ የጽንፈኛ ቡድን አባል እጁን በሰላም ለሀገር መከላከያ ሰራዊት ሰጥቷል። እንዲሁም በምዕራብ ጎጃም ዞን በቡሪያ ዙሪያ ወረዳ ጀግናው የሀገር መከላከያ ሰራዊታችን ግዳጁን በብቃት እየተወጣ ይገኛል ማለት ነው። በሰሜን ወሎ ዞን ራያ ቆቦ ወረዳ ቢጭን ላይ መሽጎ የነበረው ጽንፈኛ ቡድንም በጀግኑ የሀገር መከላከያ ሰራዊታችን እርምጃ እንደተወሰደበት መረጃዎች ወጥቷል። እንዲሁም ጽንፈኛ ቡድን መደበቂያ አድርጓት የቆየችው የአይና ቡግና ወረዳ ዛሬ በሀገር መከላከያ ሰራዊት እጅ ስር መግባቷ ታውቋል። እንዲሁም ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ የጀግንነት ታሪክ ያላት ሀገር ናት ተብላለች ማለት ነው። ወደ ዋናው መረጃ የምናልፍ ነው የሚሆነው በደቡብ ሱዳን ጃንግል ስቴት የተሰማረው የሃያኛ ሞተራዊ ሰላም አስከባሪ ሻለቃ በደቡብ ሱዳን ለነበረው የሰላም ማስከበር ተሳትፎና እያበረከተ ላለው የላቀ አስተዋጽኦ የድርጅቱ ሜዳሊያ ተበረክቶለታል። ለሰላም ማስከበር ሰራዊቱ ሜዳሊያና እውቅና ከሰጡ በኋላ የስራ መምሪያ ንግግር ያደረጉት በዩናሚስ ደቡብ ሱዳን ሀይል አዛዥ ሌተናል ጄኔራል ሞሀንስ ሰብርሚያን ኢትዮጵያ በተባበሩት መንግስታት ድርጅት ዓለም አቀፍ የሰላም ማስከበር ተልዕኮ ላይ ዘመን ተሻጋሪ ውጤታማ የጀግነት ታሪክ ያላት መሆኗን በተግባር እያረጋገጠች ያለች ሀገር ናትም ብለዋል። በድርጅቱ የረጅም ጊዜ ጀግነት ታሪክ ባለቤት የሆነችው ኢትዮጵያ ለዓለም አቀፍ የሰላም ደህንነት እያበረከተች ያለችው አስተዋጽኦ በዓለም አቀፍ ማህበረሰብ ዘንድ መቼም ሊዘነጋ የማይችል መልካም ተግባር ነው ያሉት አዛዡ በተለይ ለተባበሩት መንግስታት ድርጅት ተልዕኮ ቅድሚያ ሰጥቶ እየሰራ ያለ የሰላም አስከባሪ ሰራዊት ያላት ሀገር መሆኗ ለዚህ አኩሪ ውጤት አብቅቷታል ነው ያሉት። ሰላም አስከባሪ ሰራዊቱ ሰላምን ከመገንባትና በቀጠናው ሰብአዊ ድጋፍ ከማድረግ አኳያ ከፍተኛ አስተዋጽኦ እያደረገ መሆኑ የተናገሩት ጄኔራል መኮንኑ የኢትዮጵያ ሰላም አስከባሪ ሰራዊት በቀጠናው የእርስ በርስ ግጭት እንዲቀንሱ፣ የብቀላ ጥቃቶች እንዳይኖሩ፣ ማህበረሰቡ በሰራዊቱ እምነትና በራሱ መታ እንዲኖረው ማድረግ የቻለ ሰራዊት ነው በማለት ነው የገለጹት። በሰሜን ወሎ ዞን ራያ ቆቦ ወረዳ ቢጭር ላይ መሽጎ የነበረው ጽንፈኛ ቡድን በጀግናው መከላከያ ሰራዊት ተደምሷል። የጀግናው መከላከያ ሰራዊታችን መብረቃዊ ጥቃት መቋቋም ያቃተው የጽንፈኛ ቡድን እጅግ ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ የደረሰበት ሲሆን የተረፈው ባይ ዋና ቦታ ማርያም ወደ ተባሉ አካባቢዎች እየሸሹ መሆኑ ነው የተነገረው። ከዚሁ ጋር በተያያዘ ጽንፈኛ ቡድን መደበቂያ አድርጓት የቆየችው የአይና ቡግና ወረዳ በሀገር አለኝታ መከላከያ ሰራዊት እጅ መግባቷ ታውቋል። ቡግና ወረዳ በጀግናው የሀገር መከላከያ ሰራዊትና ጥምር ጦሩ በኦፕሬሽን ጽንፈኛው ሲጠቀምበት የነበረ መኪናና ሞተር በቁጥጥር ስርም ማዋል ችሏል። ነጻ አውጪ ነኝ ባዩ ባንዳና እንግልት ወከባና ዝርፊያ የተማረረው የሰላም ወዳዱ የአይና ቡግና ህዝብ መከላከያ ወደ ከተማው ሲገባ፣ ህዝቡ ከልብ በመነጨ ደስታና የሰላም ተስፋ በሰነቀ ፈገግታም ተቀብሏቸዋል። እንዲሁም በአዌር ብሔረሰብ አስተዳደር ዞን በዳንግላ ከተማ አስተዳደር ራሱን የቢትወደድ መንገሻ ብርጌድ የጋንታ አመራር የነበረው ዘላለም ምንችል የተባለ የመንግስትን የሰላም ጥሪ በመቀበል ለትምህርት ጦሩ እጁን መስጠቱ እና ወደ ማህበረሰቡ በሰላም መቀላቀሉ ነው። እየተሰማው ሌሎችም እድሉን እንድጠቀሙበት ጥሪም አስተላልፈዋል ማለት ነው። እንዲሁም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጀግናው ሰራዊታችንና ጥምር ጦሩ በአለፋ፣ ቦሰና፣ ጉለም ደጀን ቀበሌዎች በመግባት የህግ ማስከበር ስራ እየሰራ ሲሆን ጠላት እግሪ አውጭኝ እያለ ሲፈረጥጥ መዋሉን ነው መረጃዎች የሚጠቁሙት። እስካሁንም ባለ የመረጃ ድረስ አንድ አጥናፉ አለማየሁ የሚባል የመንግስት ሰላም አስከባሪ የነበረና ከነትጥቁ ከርቶ ከጠላት ጋር የተቀላቀለ ጽንፈኛ፣ ሁለት አስረ ስምር የተባለ ዋና ጽንፈኛ ከነትጥቁ በቁጥጥር ስር የዋሉ ሲሆን ቀሪ መረጃዎችን ተከታትለን የምናደርሳችሁ ነው የሚሆን። ውድ የቻናሌ ቤተሰቦች አሁን የደረሰኝ መረጃ ይህን ይመስል ነበረ። በሌላ መረጃ መመለስ ነው የሚሆነው። እስከዛው ግን መልካም ጊዜ